በጣም የሚገርመኝ ልንገርሽማ ቴዲ ዊልሰን የሚባል ሙዚቀኛ አለ። የጃዝ ፒያኒስት ነው። በጣም ከነ ሉዊስ አርምስትሮን ከነ ኤላፊስ ጀራልድ ከነሱ ጋር ሁሉ የተጫወተ ሙዚቀኛ ነው እና ከቤኔ ጉድማን ጋር የተጫወተ የመጀመሪያው ጥቁር ነው። ነጮች ብቻ ነበሩ ከሱ ጋር የሚሰሩት። የሚገርመው በዛ ሰዓት ተስፋዬ ገብሬ ከቤኔ ጉድማን ጋር ተጫውቷል እና ይሄኛውን የቴዲ ዊልሰንን ጥቁር ሆኖ ከቤኔ ጉድማን ጋር መጫወቱን እንደ ትልቅ ጉዳይ ይነሳል። እኛ ግን በጣም ነው የሚገርመው። እና እድልም አቅምም ስላለሁ እኛው ራሳችንን፣ የእኛን ሰዎች እኛ ስልች ሙዚቀኞች፣ ሙዚቃ ላይ ያለን ሰዎች ለራሳችን አካባቢ ሰዎች ራሱ ችላ የምንለው ነገር አለ። ማያውቁትም ሰዎች አሉ። ማዜ ከሌላ ሙዚቀኛ ጋር አሁን ዲር ኢትዮጵያን ሲሰሙ ይህም እንትና ነው ብለው ሌላ ሰው ስም ይጠቅሱልሻል። ና ይህን ያክል የጎላ የተነሳም ነገር የለም ይህን ያክልም ተደንቆ በጣም የሚያደንቁት ሰዎች እንዳሉ ያው እሱ እንዳለ ሆኖ ግን ጥናቱ በጣም ዓለም ላይ ምናልባት እድሜ ሰጥቶት ቢቆይ ኖሮ ኢትዮጵያን በሙዚቃ በደንብ የሚያስተዋውቅልን ሰው ነበረ የሚሆነውና በአጭር ስለተለየ ነው እንጂ ከዚህ መጽሐፍ ውጪ የተደራጀ ነገር ወይም ደግሞ ጥቂትም ቢሆን ለማግኘት ይከብዳል።